ኢትዮጵያ የገንዘብ ፖሊሲዋን ካጠባበቀችው በኋላ በእርግጥም የዋጋ ግሽበት ከነበረበት መውረዱ ተሰምቷል። ሆኖም በአንድ ዓመት ይህ ጥብቅ የገንዘብ ስርዓት በኢኮኖሚው ቢተገበርም የዋጋ ግሽበቱ ወደ ነጠላ አሃዝ አልወረደም። በተለይ በስራ ማስኬጃ ብድር መገደቡ ጋር በተገናኘም አብዛኛው ነጋዴ ስራ መቀዝቀዙን የታሰበው የንግድና በተለይ የኮንስትራክሽን ዘርፍ ወደ ታች መሄዱን ይናገራሉ። ንግድ፣ ቢዝነስ፣ ሽያጭ ልዋጭም ሆነ ሌላው ስራ ከፍተኛ ገንዘብ የሚጠይቅ ከባንክ ብድር ጋርም የተገናኘ ነውና በዚህ ጉዳይ ይህንን የከተማ ወሬ ሰምተን ነጋዴዎችንና በቢዝነስ የተሰማሩ

ጠይቀናቸዋል። ስራ እንዴት ነው? የቢዝነስ ጠባይና ንግድ እንዴት ይዟችኋል? የብድር አለመለቀቁ ተስፋና ስጋታችሁስ ምንድን ነው ብለን ጠይቀናቸዋል። ባለፉት ሀያ ዓመታት እንግዲህ ቢዝነስ ላይ ነበርኩ በፈርኒቸር ማምረትና ኢምፖርት ነው በብዛት ነበረው። ከዚህ በፊት በነበሩት የፋይናንስ ችግር ብዙም አልነበረም እና ምና ላይ ባንኮች ብድር በማቆማቸው ትንሽ ስራው ተቀዛቅዟል። በዚህ አመት ይለቃሉ ብለን መስከረም ላይ እየጠበቅን ነበር። አልተለቀቀም። አሁን ሌላ አማራጭ ብድሮች እንድናይ እየተገደድን ነው ማለት ነው። ለምሳሌ ለተፈቀደላቸው ብድሮች እሱን እያሰብኩ ነው አማራጭ ስላጠው የብድር አማራጭ እኔም የሁላችን ኤክስፔክቴሽን ያው በነበረን ቢዝነስ በፊት በምንሰራው ቢዝነስ የብድር አገልግሎት እናገኛለን ብለን ኤክስፔክት አድርገን ነበርና ዶክመንት አዘጋጅተን እየጠበቅን ነበረ። ሁሉም ቢዝነስ የተያዘ ስለሆነ ይሄኛው ሲንቀሳቀስ እኮ ሁሉም ነው የሚንቀሳቀሰው። ብድር ሲለቀቅ እኔ ስንቀሳቀስ ሁሉም ጋር እንቀሳቀሳለሁ። ቤተ መግዛት እፈልግ ከተበደርኩት ብር ላይ ከቢዝነስ ላይም ቀንሽ የተወሰነውን ከፍዬ ብቻ የተያዘ ነው ሁሉም ቢዝነስ ብዬ ነው የማስበው። ሁሉም ነገር ተቀዛቅዟል ብዬ አስባለሁ። ብድሩ የሚለቀው በደንብ ይንቀሳቀሳል። ቢዝነሱም ከተማውም፣ ሪል ስቴትም፣ ሁሉም ቢዝነስ ይንቀሳቀሳል ብዬ አስባለሁ። ጠብቃለን። በኮንስትራክሽን ዘርፍ ላይ ነው የምንሰራው እና ኦልሞስት አንድ አመት ወደ ስድስት ወር አካባቢ ዜሮ ደርሷል። አሁን ያለው የኮንስትራክሽን ዘርፍ ትልቁ ተስፋችን የነበረው አሁን በባለፈው ዋና የባንክ ገዢውም ሲናገሩ ሙሉ ለሙሉ ለቃለሁ የሚል እምነት ስለነበር እሱን ተስፋ አድርገን ብዙ የሰራናቸውንም ገበያ ላይ ሳናወጣ ይዘናቸው ቁጭ ብለናል እና ማርኬቱን ስንጠብቀው የአብዛኛው ተስፋ የነበረው እንቅስቃሴ ኦልሞስት ሞራል የሚገድል ነው ያለው እና ዘርፉ ደግሞ ብዙ የጉልበት ሰራተኛ የተማረ ኃይልን የሚይዝ እንዳለ ሆኖ ነገ ወደፊት የሚያራምደው ሆኖ የተገኘ አይመስለኝም፣ በእኔ ጌታ እና በተለይ ስፔሻሊ ይህንን ያዩት አይመስለኝም አለ። ከዛ አኳያ አይተው ቢያንስ በግማሽ መቶ እንኳን ባይሆን ሞኒተሪ ኮንትሮል ከማድረግ አኳያ ብድሩን ሀያ አራት ፐርሰንት ከማድረግ ቢያንስ ሀምሳ ፐርሰንት ድረስ ቢለቁት እንቅስቃሴውን የተሻለ ማርኬቱን ያደረገዋል ብለን እንጠብቃለን። ያው መቶ መቶ የሚባለው እንኳን ባይሆን ምክንያቱም ኢኮኖሚ ላይ ከፍተኛ ተጽዕኖ ያመጣል የሚለውን የታየ አይመስለኝም። በሌላ ዘርፍ እና ይሄ በአንድ ወገን ሚታይ ጥሩ ነው እያስባል። ኢትዮጵያ ጥብቅ የገንዘብ ስርዓት መከተሏ በእርግጥ ተበላሽቶ የነበረውን የገንዘብ ስርዓት ወደ አንድና ወጥ ወደ ሆነው ስርዓት እንዲሁም የዋጋ ግሽበት የማይረብሸው የፋይናንስ ስርዓት ለመከተል አግዟል። ሆኖም ከብድር ጋር በተገናኘ ቁጥጥሩን ጥብቅ ማድረግና ገበያው የተጠማውን ያህል አለመልቀቅ ምን አይነት ስጋት ይዞ ሊመጣ ይችላል? አቶ ዋሲሁን በላይ የኢኮኖሚ ተንታይ ናቸው። ለአንድ አመት የብድር ጣራ አስቀምጦ ኢኮኖሚ ስለቆየ ብድር በበቂ ሁኔታ ሲቀርብ ነበር ብሎ መናገር አይቻልም። ኢኮኖሚ ከሚፈልገውን አንጻር ሲታይ ከፍተኛ ብድር ይፈልጋል። ደግሞ መስከረም የሚለውንም ዜና ኢኮኖሚ በጉጉት እየጠበቀው እንደሆነም ነው የሚሰማኝ። ዜናው ከመጣ በኋላ ብዙ ኢንቨስትመንቶች፣ ይህ ብድር ተለቆ ጠቅላላ ኢኮኖሚ ይነቃቃል። በተለይ ደግሞ ይህ መደበኛ የሚባለው ሴክተር ይህን ገንዘብ በጣም ነው ይፈልገው። ለምሳሌ አስብ ኮንስትራክሽን ሴክተር ገንዘብ ስላጣ ተቀዛቅዞ ነበር ብለ ብታስብ እና አሁን ገንዘብ ብትለቅለት ኮንስትራክሽን ሴክተሩ መነቃቃት ከጀመረ ኮንስትራክሽን ሴክተሩ ላይ የሚሰሩ ኢ መደበኛ ሰራተኞች መነቃቃት ይጀምራሉ። አይ ፈታዊነትን እየጠበቅ ትፈጣለ ማለት ለዕለት ጉርሳቸው የሚሆናቸውን ገንዘብ የቀን ስራ የሚሰሩ ሰዎች ለቀን ሰራተኞቹ ምግብ የሚያበስሉ ሰዎች ለኮንስትራክሽኑ ሴክተሩ ግባት፣ ትንንሽ ግባት የሚያመርቱትን አስባቸው። በጣም ብዙ ሰዎችን የሚይዝ ሴክተር ነው። ስለዚህ ኢ መደበኛ ላይ ያሉትን የኢኮኖሚ ክፍሎችም ለመደገፍ እድሉ በጣም ከፍተኛ እንደሆነ ነው ነው የሚሰማኝ። በተለይ ከፍተኛ የስራ እድልና ግዙፍ ኢኮኖሚ የሚገላበጥበት የኮንስትራክሽን ዘርፍ አንደኛው ነው። ይህ የኮንስትራክሽን ዘርፍ በጣም አስጊ በሆነ ደረጃ ላይ እንዳለም ሰምተናል። ይህ ለብዙ ሰው እንጀራ የሚሰጠው የኮንስትራክሽን ዘርፍ በዚህ ደረጃ የፈጠረው ስጋት ምንድን ነው? በዚሁ ዘርፍ የተሰማሩት የቢዝነስ ሰው ይህንን ያስረዱናል። ይሄ ከባድ ነው በጣም። አሁን ሙሉን በዳታ አለማቅረባችን ነው እኔ የሚያሳዝነኝ፣ እንጂ በየአካባቢው ወይም ደግሞ ምሳሌ አዲስ አበባ ላይ ብቻ እንኳን መነሻ አድርገን ብንሰራ በአዲስ አበባ ላይ ያለውን የግሉ ዘርፍ የሚመራውን የኮንስትራክሽን ብናየው ይህን ዘርፍ ስታቀዘቅዘው ሰው የባሱኑ የቤት እጦቶ ኪራዩ እየጨመረ ይሄዳል። በተመሳሳይ ገቢው መልሶ ማያገኝ ከሆነ በትኑ ላይ ደግሞ ጉልበት ሰራተኛው ላይ ያለው ሰው ወዴት ይመጣል? ወደ ተለያዩ ዘርፎች በፊት ሰርቶ ተሸክሞ የሚበላው ሁሉ ወደ ሌላ አቅጣጫ የሚሄዳ ችላል እና እነዚህ በጥንቃቄ ሊታዩ ይገባል። አቶ ዋሲሁን በላይ የኢኮኖሚ ተንታኝ ናቸው። ኦልሞስት የዋጋ ንረትን እጄ ላይ እያደረግኩ ስለሆነ ከአስር ከመቶ በታች ለማድረግ ግብ ስለያዝኩኝ የተቆጣጠርኩት ስለሆነ ተጨማሪ ገንዘብ ብለቅ ክፍተቱን እየደፈንኩ ነው እንጂ እንደ ተጨማሪ ለፉክክር የሚዳርግ ገንዘብ እየሰጠሁት አይደለም። ስለዚህ ዋጋ ንረትን በማያመጣ መልኩ ማኔጅ ሊደረግ ይችላል ነው። እኔም እንደሱ ይሰማኛል። ኢኮኖሚ ይፈልጋል ገንዘብ። ሪፎርሙ የራሱን ጫና ምቷል። የተንከባለለ ነው ጫና ነው። ሪፎርሙ ያመጣው ጫና አለ ከሪፎርሙ ደግሞ ውስጥ አብረው የተከናወኑ ደግሞ ፖሊሲዎች ደግሞ መመሪያዎችም አሉ። ብድርን የሚያቅቡ ማለት ነው። የዋጋ ግሽበቱ ወደ ነጠላ አሀዝ ለማውረድ ሲባል የገንዘብ ስርዓቱን ጥብቅ ማድረግ ሌላኛውን የፊስካል ኢኮኖሚ ፖሊሲውን ይረብሸዋል ሲሉ ምሁራኑና በንግዱ የተሰማሩት የቢዝነስ ሰዎች ያስረዳሉ። መንግስትም በተለይ በሁሉም የቢዝነስ ማዕዘን ብድር የለም አልተለቀቀም የሚለውን ነገር ከግምት በማስገባት በዚህ አመት አንድ ነጥብ ሶስት ትሪሊየን ብር ወደ ኢኮኖሚ ለማስገባት መናገሩ ይታወሳል።